የአዲስ 1879 የታሪክ ማስታወሻ ነው። አፄ እያሱ አዲያም ሰገድ ንጉሠ ነገሥት ዘኢትዮጵያ በተባሉ በ10ኛው ዘመነ መንግስታቸው በ1685 ወደ ጎጃም ወረዱ። በዚያም ሄደው የአባቶቻቸውን ትክል የሆኑትን አብያተ ክርስቲያናት እየጎበኙ አዳዲስ የሚሰሩ ስራዎችን እንዴት መሰራት እንዳለበት መረጃ እየሰጡ ከረሙ። በዚያም ሆነው ያመፀውንም ሀገር በጦር ኃይላቸው ወቅተው እያስገበሩ ከፊሎቹን እኛው ብንስማማ ይቻላል፣ በፍቅር መኖሩ ይበጅናል እያሉ ሀገር የማረጋጋቱን ስራ ቀጠሉበት። በዚሁ ተግባራቸው ምድረ ጺማ ከተባለው ሀገር የአቤቶ ዘሚካኤል በሰልፍና በክብር ተቀበለው አስተናገዷቸው። የአቤቶ ዘሚካኤል ልጅ ማርያም መዊት ወይም ማርያም መዊት ንጉሰ ነገስት ባሉበት አዳራሽ በአገልጋዮች ታጅባ በመሶብ ወርቅ ግብር አሸክማ ገባች። ይሄኔ አፄ እያሱ አይናቸውን ጉብሊቷ ላይ አስቀምጠው አቤቶ ሚካኤልን ማንነች ብለው ጠየቁ። አቤቶም ልጄ ነች፣ እኔን የመሰለች ብርሃን የተላበሰች ደግነት የተቀዳጀች ጥሩ ልጅ ነች ብለው ተናገሩ። አፄ ያሱ ገና ሲያዋት በመልክና በውበቷ ተማርከው፣ ከቁንጅናዋ በላይ በምትናገራቸው ነገር የልጅዋ ቂ የሚያስበላት በመሆኗ እንዲሁ በዋዛ ሊያልፏት አልፈለጉም። በጉዜው ሁሉ አትለየኝ ማራማዊ ታስፈልገኛለች ብለው ለአቤቶ ዘሚካኤል ጥያቄ ያቀረቡ እርሳቸውም ይሁን ብያለው ከጎኖትሁን ደግሞ ብልሃተኛ ነች። በዚያም ላይ ጥበበኛ ማለት ፈቃዳቸውን ሰጡ። አፄ ኢያሱ በሄዱበት ቦታ ሁሉ ማርያማዊትን እያስከተሉ ሀገር የማረጋጋቱን ስራ ቀጠሉበት። እሳቸው ስራቸውን ሲሰሩ፣ አጠገባቸው የነበረችው ማርያማዊት ጌታዬ ላቋርጦ እያለች መደረግ ስላለበት ነገር ሀሳብ ስትሰጣቸው የበለጠ እየቀረቧት እየወደዷት መጡ። አፄ ኢያሱ ውሃ አጣጭ እርሷነች ብለው ወስነው የግላቸው ለማድረግ ባሰቡበት ሰዓት

ደነግጣቸው ይችን ጎበልማ አሳልፍ ያልሰጥም አሉ። አፄ ኢያሱ አዲያም ሰገድ የኔኔች ብለው የቀረቧትን ያቤቶ ዘሚካኤል ልጅን ማርያማዊትን ወዶ ሊያገበ የተዘጋጀ መኖሩን ሲሰሙ ቢደነግጡም ይህን ነገር ከእርሷ አንደበት መስማት ፈለጉ። ቀስ ብለው ጠየቋት። እረ ኔቴ፣ ምንም አይነት ወዳጅ የለኝም፣ ወዳጅ ፈላጊ ነኝ ብላ ቀረበቻቸው። አፄ ኢያሱ ደስ አላቸው። አፄ ኢያሱና ማርያማዊት እንደ እንደተለመደው ሀገር የማረጋጋቱን ስራ ሰርተው ሲመጡ መንገድ ላይ መሸባቸው። ድንኳን ተጥሎ ሜዳ ላይ አዳር ሆነ። አፄ ያሱና ማራዊ ተቀራርበው አንድ ላይ ሆኖ አደሩ፣ ግንኙነታቸውን አጠናከሩ። ደስታቸው ወደ ራጣ። አፄ ያሱ እስከ እስከዛሬ የት ነበርሽ ብለው ክቅፋቸው አስገቧት። ስራቸውን አጠናቀው ሲሄዱም ማራማያትን ትተዋት ለሜዳ አልፈለጉም። ከጎኔ ታስፈልገኛለች። በርሷ ብልሃት ሀገሩን መምራት፣ በርሷ ዘዴ ወገንን ማረጋጋት፣ በርሷ ጥበብ ታሪክ መስራት ይችላል ሉ ብለው ወደ ቀያቸው ወሰዷት። አብረው መኖር ጀመሩ። የአፄ እያሱ ተከታዮች ደስ አላቸው። ንጉሥ ሚስት አምሯቸው አገኙ። በጉዟቸው ከእንግዲህ ደስታ ነው ሁሉ ነገሯቸው ብለው አወሩላቸው። ሕዝቡ ተደሰተ። ንጉሥ በአመቱ ወንድ ልጅ ከወደዷት ልጅ አገኙ። ማራማዊት የወለደችውን ልጅ ብከፋ ብላ ስም አወጣችለት። ለምን ይህን አልሽ ብለው አፄ እያሱ ጠየቋት። እርሷም ተከፍቼ በነበረበት ወቅት ያገኙት ነው ይህን ስም ያወጣሁት ብላ ተናገረች። ስሙን ቢወዱላትም አፄ ኢያሱ ግን በካፋ ብለው ለልጁ ስማው ሰጡ። አፄ በካፋ በዚህ አይነት ተወለዱ። እንደ አባታቸው አፄ በካፋም ሀገርን መምራት ጀመሩ። አዲስ አስራ ስምንት ሰባ ዘጠኝም ታሪኩን እንዲህ ያቀረበላችሁ አዲስ አስራ ስምንት ሰባ ዘጠኝ አሁንም የተለያዩ የታሪክ ማስታወሻዎችን ወደ እናንተ ማድረሱን ይቀጥላል። ውድ ቤተሰቦቻችን በወዳጅነት እንቀጥል፣ በአብሮነት እንዝለቅ፣ ታሪካችንን እያወቅን ትውልድ ተሻጋሪ ታሪክ እንሥራ። ይህ ነው ሀገርን ወገንን የሚያኮራ። ዝግጅቱን አድምጠው አስተያየቶን ይስጡን። ከልብ እናመሰግናለን። ሁሉ አመክሩ ወዘሰናይ፣ አጽንዑ ሁሉን ፈትኑ፣ መልካሙንም ያዙ።